ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ሕድሩ በሕይወቷ አዲስ የኑሮ መስመር ልትጀምር ከቤት ወጥታ ጎጆ ቀልሳ በራሷ እግር ቆማ የትዳርን አዲስ ምዕራፍ ለመጀመር ከረጅም ጊዜ የፍቅር አጋሯ ከነበረው ጣት ጋር ትዳር ለመመስረት ለቤተሰቦቿ በቀረበው የልጃቸውን ለልጃችን ጥያቄ መሰረት እሁድ እለት በቤተሰቦቿ ዘንድ የሽምግልና ስነስርዓት ተካሂዶ ቤተሰብ የሚወዳትን ልጁን ህይወት፣ ኑሮ ነውና ቢወዳትም አብራቸው እንድትኖር ቢፈቅዱም፣ እርሷም የደረሰች ሰው ሆነችና የወደዳት እንዲወስዳት ለፈቀደችው እንድትሰጥ ቤተሰብ እሺ ብሎ ይሁንታን ሰጥቷል። በሷ ወገን የቆሙ ታዋቂ ሽማግሌዎችም ልጃቸውን እንዳይጠላት፣ እንዳይመታት፣ እንደወደዳት ያክርማት ብለው እሺ ብለው ፈቅደዋል። ፍና ልትዳር ነው፤ በራስ ጎጆ በራስ ጓዳ ልትከርም። ይህ ለሚወዷት ለሚያከብሯት ወዳጆቿ ደስ ያሰኘ ጉዳይ ነበር። ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት ጊዜ ሚዲያ ነው። ከዚህ ጉዳይ ጋር ተያይዞ የፍናንን ሽምግልና በተመለከተና ደግሞ ስለ እሷ አንዳንድ ጉዳዮችን ልነግራቸው ወደን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ በምናንሳው እርሰ ጉዳይ ላይ ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ያስፈሩልን። ስለምትከታተሉን እናመሰግናለን። ክበሩልን።

ፍናን ብለው ስም ያወጡላት አባቷ አቶ ህድሩ ናቸው። ፍናን ማለት ደስታ ማለት ነው። ፊቷ ላይ መቼም ቢሆን ደስታ አይጠፋም። ሳቂታ ነች። ገራገርነቷ ላይ ሁሉ ወዳጆቿ ይመሰክሩላታል። ቡቡ እንደሆነችም ይናገራሉ። እንዲህ በብዙዎች ዘንድ እንድትወደድ እንድትፈቀርና እንድትከበር ወዳደረጋት የሙያ መስኳ ይዟት የመጣው አንድ ዮናስ በርሄ የሚባል ያክስቷ ልጅ ነው ወደዚህ ሙያ ጎትቶ በማምጣት ዛሬ ለደረሰችበት ደረጃ እንድትደርስ ያደረጋት፣ መጀመሪያ አካባቢ ወደ ሰራዊት ፍቅሬ በመውሰድ የመጀመሪያዋ የሆነውን ማስታወቂያ እንድሰራ አደረጋት። ከዛ በመለስ ዘ ሌማን ፊልም ፕሮዳክሽን ጋር ተከታታይ ማስታወቂያዎችንም ሰርታለች። ከዛ በኋላ በብዙዎች ዘንድ እንድትታወቅ ያደረጋት ደግሞ የእሱባለው ይታየው የሺ ማሬ ማሬ የተሰኘ ክሊፕ ላይ በተለየ ሁኔታ ስትተውን የመታየቷ ነገር ነው እንደ ህፃን ልጅ እየፈነደቀች እየቦረቀች እያፏጨች እየሳቀች ስትታይ ከየት ደግሞ መጣች ያለላት ብዙ ሰው ነበረ። ከዛ በኋላ ነበር ብዙ ሰው አይን ውስጥ የገባችው። የመጀመሪያ ማስታወቂያዋን ስትሰራ የተከፈላት 600 ብር ሲሆን ከዚህም በላይ በወቅቱ አስፈላጊውን የመንግስት ታክስ መቆረጥ ስለነበረበትና ቲን ነንበር ስላልነበራት ከ600 የኢትዮጵያ ብር ላይ 120 ብር ተቆርጦባት 480 ብር እጇ ላይ እንደቀረ ትናገራለች። ታዲያ በዛ 480 ብር ለመጀመሪያ ጊዜ ገበያ ሄዳ ለእናቷ አስቤዛ ገዛዝታ የሄደችበትን ቀን መቼም ቢሆን እንደማትረሳውና ከዛ በኋላ በብዙ ሚሊዮኖች የሚቆጠሩ ብሮችን አግኝታ ለእናቷ ያደረገቻቸው የገዛችላቸው ነገሮች በሙሉ በዛች 480 ብር ከገዛቸው የመጀመሪያው አስቤዛ እኩል ስሜት እንደማይሰጧት ትናገራለች። እናቷ አስቴር አርያ ይባላሉ። እርሷን ፍንዬ ብለው ይጠሯታል። ፍናን ለእናቷ ያላትን ፍቅር በቀላሉ የምትገልጸው ነገር አይደለም። እናቷን ማሚ ብላ ትጠራቸዋለች። የሰፈር ሰዎች ሁሉ የሚወዷቸው ጎበዝና የደስደስ ያላቸው እናት እንደሆኑም ትናገራለች። አንድ ወቅት ላይ የመጀመሪያ ፊልሟ የሆነውን እርቅ ይሁን የተሰኘ ፊልሟን ልትሰራ ወደ አዳማ ስትሄድ እናት ልጃቸውን ውጭ እንደሚልኩ አይነት ስቅስቅ ብለው አልቅሰው ነበር የሸኟት። ይህንን ክስተት መቼም አትረሳውም። እርቅ ይሁን የመጀመሪያዋና በጣም የምትወደው ስራዋ እንደሆነ ትናገራለች። ብዙ ጊዜ ስራ ከሌላት ከቤት መውጣት እንደማትወድ የምትናገረው ፍናን ጊዜዎቿን ከእናቷ ጋር እየሳቀች እየተጫወተች ብታሳልፍ ትመርጣለች። እየሰራች ያለችው ሙያዋ የልጅነት ምኞቷ ስለሆነ በጣም ደስተኛ እንደሆነችና ቀሪ ዘመኗንም በዚሁ ሙያ እየሰራች ብትቀጥል እንደምትወድ ትገልጻለች። ከልጅነቷ ጀምሮ የህንድ ፊልም ማየት ትወድ የነበረችው ፍናን ስታድግም በዚህ ሙያ ውስጥ ገብታ መስራት ትፈልግ እንደነበር ትገልጻለች። ወደ ሙያው ግን በፍጥነት ጎትቶ ያስገባት ያ ዮናስ የተባለው የአክስቷ ልጅ ውለታው ትልቅ እንደሆነና የእሱንም ውለታ መቼም እንደማትረሳ ትናገራለች። ፍናን ውልደቷና እድገቷ በአዲስ አበባ ነው። በለጋ እድሜዋ ከዚህ ህዝብ ጋር የተዋወቀችው በመግቢያችን እንደነገር ናቸው፣ በድምፃዊ እሱ ባለው ይታየው የሺ የተዘፈነው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ በመታየት ቢሆንም ከዛ በኋላ ግን ይህንን ክሊፕ ተከትሎ ወደ ፊልም ትወና በመግባት እርቅ ይሁንን አስቀድማ የጀመረችውን የፊልም ስራ እነ ቦሌ ማነቂያንና፣ የከበረ ድሃ፣ ጥላዬና ሌሎችም ፊልሞች ላይ በመሳተፍ ድንቅ ብቃቷን አሳይታለች። በዚህም በብዙዎች ልብ ውስጥ ልትቀር ትችላለች። በቦሌ ማነቂያና በከበረ ደሃ ላይም በመሪ ተዋናይነት በመስራት ዝናዋን ከፍ አድርጋለች። ፍናን ከትወና ባሻገር በማህበራዊ ሚዲያ ስራዎቿም ትታወቃለች። በኢንስታግራም ከአንድ ሚሊዮን በላይ ተከታዮች አሏት ሲሆን በተለያዩ የንግድ ተቋማት ማስታወቂያ ስራ ላይ ከፍተኛ ተከፋይ ከሆኑ ጥቂት ባለሙያተኞች መካከል አንዷ ናት። ይች ብዙዎች በብዙ የሚወዳት ፍናን በመግቢያችን እንደነገር ናቸው አድጋለችና ና አቅሟም ድርጅቶ ደግሞ ለአቅመ ሔዋን ደርሳለች ና የወደደች የፈቀደችውም ሰው ስላለ ቀጣዩን የህይወት ምዕራፏን ልትጀምር በራሷ ጎጆ በራሷ ጓዳ ልትከርም ልትዘል ቆዳለች። እንዲህ በብዙዎች ዘንድ ታዋቂነትና ዝናን ያተረፈችው ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ሕድሩ በራሷ ጎጆ ልትከርም ከራሷ ጓዳ የራሷን ማዕድ ልትቆርስ ከረጅም ጊዜ የፍቅር አጋሯ ጋር በአንድ ጣራ ስር ለመኖር ሽምግልና ወደ ቤቷ ተልኳል። እርሷም ይንፈቅዳለች። በኮሜዲያንና በማስታወቂያ ባለሙያው ዘላለም ኩራባቸው የተመራው የፍናን ሽምግልና በቡድኑ ውስጥ ታዋቂ የቴሌቪዥን ጋዜጠኞችን እነ ሰይፉ ፋንታውንን ጨምሮ ሌሎችን ሰዎችን ያካተተ ሽማግሌ በፍናን በኩል ሽማግሌ ሆነው የቆሙ ሲሆን፣ እንደ አንዳንዶቹ ሽማግሌዎች ገለጻ ከሆነ ደግሞ ይህ እስከዛሬ ከገጠማቸው ሽምግልና ጠንከር ያለው የሽምግልና ጊዜ እንደነበር መናገራቸውን ዛበሻ ከውስጥ አዋቂዎች አግኝቻሉ ሲል ዘግቧል። የወንድ ወገን ሽማግሌዎች ልጃቸውን ለልጃችን ስጡን የሚለው ጥያቄ ባቀረቡበት ወቅት ከፍናን ሰዎች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል የጠየቃችሁን እጅግ አብዝተን የምንወዳትን ሕዝብን በብዙ የሚወዳት የሚሳሳላትን ብዙ አድናቂ ብዙ ወዳጅ ብዙ ተስፋ ያላትን ልጃችንን ነው። ከዚህ አንጻር ልጃችንን የጠየቀው ሰው እንደምን ያለ ሰው ነው በሚል ጠንከር ያሉ ጥያቄዎች ቀርበው እንደነበር ከስፍራው የወጡ መረጃዎች አመላክተውኛል ሲል ዘሀበሻ ጉዳዩን ዘግቦታል። ምንጮች እንደገለጹት ከሆነ የፍናን እጮኛ ከዚህ በፊት ሕይወት ወይም ደግሞ የቀድሞ ትዳርና ልጆች የለውም ወይ የሚሉና ሌሎች ጥያቄዎችም ተነስተውበት ነበር። በጥያቄው መሰረትም በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎችም እስኪ አንድ ጊዜ ውጭ ቆዩና እንመካከር ተብለው የወንዱን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ አድርገው እዛው ቤት በመመካከር ምን እንዴት ማድረግ እንዳለባቸው ነገሮቹን ሁሉ ተማክረው ሲያበቁ ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎች ምላሹን በጉጉት ሲጠባበቁ፣ በኮሜዲያን ዘላለም ኩራባቸው በኩል ምላሽ እንደተሰጣቸው ነው የተነገረው። እንዲህ ሚል ምላሽ ተሰጥቷቸዋል የማይመታት የማይፈታት የሚያከብራት የሚያፈቅራት ሚስቱ ትሁን ብለን ወደን ፈቅደናል ሲል ሽምግልናውን በእሽታ መቀበላቸው የፍናን ሽማግሌዎች ገልጸዋል እንዲህ ያለችውን ስርንቁቅ የሆነች ልጅ ለልጃቸው ለመውሰድ እሽታን ያገኙት የወንድ ወገን ሽማግሌዎች በደስታ እሽታውን ተቀብለው ሀሴት አድርገዋል እንሆ እኛም ለዚች ተዋናይት እንዲህ ስንል ተመኘን ያሰብሽው ይሳካ ጎጆሽ ያማረ ቤትሽ ነጭ ፈረስ የሚፈነጭበት ይሁንልሽ ውለጂ ክበጂ ከመቼው መሽቶ ገብቼ የናፈቀኝን ባሌን ባገኘው ደግሞ ነጋ ልንለያይ ነው የሚያስብል ትዳር ይስጥሽ። ጋብቻ መቼም ቅዱስ ነውእና ይህንን ጋብቻ የሚጠላ በአንዱ ማግባት የማይደሰት ሰው የለም። እንዲህ ከወደድሹ ካፈቀድሹ ካከበርሹ ጋር ለመኖር ጎጆ ልትቀልሽ ስለሆነ ይቅናሽ ልንላት እንወዳለን። የተወደዳቸውና የተከበራችው የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ጠየቅን። እናመሰግናለንጀአስዲ